አማራ ነፍጥ አንስቶ እየተዋጋ ነው አይደል? በደል በዛበት አይደል? እንግዲህ ላለፉት ስንት ዓመታት የለም። በዚህ ዘመን መሳሪያ አንስቶ መዋጋት እንትን ነው ምናምን ሊልህ ይችላል አይደል? ግን ደግሞ በሰልፍ ሲናገር የፈለግከውን አይነት መሽንገን የፈለግከውን አይነት የድሮን እንትን ብትተኩስ እና ብታረግ፣ ማህበረሰብ ከተቆጣ አትመልሰው። የተጀመሩ ጦርነቶች መቆም አለባቸው። ተኩስ አቁምን ጨክኖ የሚያውጀው መንግስት ነው በመጀመሪያ አይደል? እና አይ የለም የሰላም እንትን እየተነገረ አይደለም ወይ ይላል። አይደለም ለኔ ያ የሰላም እንትን ተማረኩልኝ ነው አይደል በሽማግሌ እንትን አድርጎና ተማ ስለዚህ መጀመሪያ ተኩስ አቁም፣ ከዛ ድርድር። ድርድሩ ይገባኛል። ለምሳሌ አሁን በሽማግሌ እንደዚህ ይህ ዝብ ወንድ በቃ ከዛ በላይ ነው። አሁን አይደል 85 ፐርሰንትና 80 ፐርሰንት በላይ የአማራ ክልልን ቦታ አተህ መንግስት ጥፋቱ በስቷል። በር ዘግቶ የህዝብ ጭፍጨፋ እንኳን በውል እንዲነገር የማያደርግበት የሆኑ ሰዎች እኮ ህንፃ እየሰሩ ነው። የሆኑ ሰዎች እኮ ሀብታም እየሆኑ ነው። ከመሬት ተነስተው እንደ እንጉዳይ እኮ እየበቀሉ ሀብታም እየሆኑ ነው አይደል? አብዛኛው ግን ስታየው ደግሞ ወጣቱ እና ሀገሬው ለረሃብ እየተጋለጠ ነው። ለረሃብ የተጋለጠው መስራት የማይችለው አይደለም፣ ዲግሪ ማስተርስና ፒኤችዲ ያለው ዜጋ ነው። እኔ እንደዚህ ጊዜ ወጣት በሀገሩ ተስፋ ቆርጦ ያውቃል ብዬ አላምንም። ትውልድ ተስፋ ከቆረጠ ተመልከት ዘጠና ምናምን ፐርሰንት ወጣት ዩኒቨርሲቲ ጆይን የሚያደርግ ከልክልኸው፣ አማራ ክልል አሁን፣ ኢቭን ስለ ሰላማዊ ትግል አማራ ክልል ላይ ሄደህ ለማውራት የሚያስችል የሞራልም የሁኔታም ግጥምጥሞሽ የለም። ሙሉ በሙሉ በከባድ መሳሪያና ና በድሮን ነው ውጊያ የተጀመረ አይደል? ጭራሽ በማታስበው ይሉን የነበረው ኢትዮጵያ ኢትዮጵያ ይሉን የነበረው ውስጣቸው የነበረውን አይደለም አይደለም። ይሄ ቅቡን ነው ፕሪቶሪያው የተኩስ አቁም ስምምነት በኋላ ፍጹም ቀይ ኋላ ዙር ነው መንግስት። ይሄ አሁን ያለችው ኢትዮጵያ ምን ትመስላለች ተብሎ ብዙ ጊዜ ተደጋግሞ ይጠየቃል። ብያኔህ ምንድን ነው? ኢትዮጵያ ላይ አሁን ያለው ሁኔታ የምታየው ነው ምልህ፣ ተናግረህ ተናግረህ፣ እንዲያውም ዝም ብሎ የሰውን ብሶት መቀስቀስ ነው። እና ማ ነበር ታስታውስ ከሆነ ላደለም ምሳሌ የዚህ የብሔር ፖለቲካ ወይም ማንነት ላይ የሚያተኩረው ፖለቲካ ወይም ይሄ ፋናቲክ የሆነ የመጣው በኋላ ላይ እየቆሰለበት ላይ በማከክ እሷ እንዳትድንም ነው እሷን በማከክ እንትን ያደረጋል ነበር እና እኛም ወደዛ እየተቀየረ ነው ወይ ብለህ ትሰጋለህ በጣም እና ሀገሩ ለማሟረት አይደለም ግን በጣም በጣም ከክሮስ ሮድም አልፎ በጣም ከባድ ሁኔታ ላይ ነው ያለ ነው። ይሄን የምንናገረው ፖለቲካል ፖለቲካል ጌን ወይም ከዛ ውስጥ አንድ አይነት ነገር አግኝተን ራሳችንን ተጠቃሚ ለማድረግ በማሰብ እንዳልሆነ በደንብ ይሰመርበት። ግን መፍትሄ ፍለጋ ይመራ ከሆነ ነው ማለት እነሱ ጋር ያለው መረዳትና እኛ ጋር ያለው መረዳት አጋብተን ወል እነሱ በጣም ጥሩ አረንጓዴ ለምለም እንትን ይታያቸው ይሆናል፣ እኛ ደግሞ በጣም በረሃ እንትን ይታየን ይሆናል። እንደ መሃል ላይ ማምጣት የሚቻል የግሬ ኤሪያ ስፔስ ለመፍጠር ነው እሱን የምናደረገውና እንደ መግቢያ ይቆጠርልኛ ማን እና፣ ለእኔ ሀገሩ ከሞላ ጎደል እየፈረሰ ነው፣ መፍትሄ ካልተፈለገ በስተቀር እጅግ አደገኛ ሁኔታ ላይ ነው ያለ ነው የሚለውን የፓርቲ ግምገማችንም ነባራዊ ሁኔታንም የምታየው ነገር ያ ነው እና ምንድን ነው አንድ ጊዜ የኢትዮጵያ ሰብአዊ መብት ኮሚሽን ነው መንግስት የሌለ ያስመስል ነበር የሚል አንድ መግለጫ ወጥቶ ነበር። አንድ ዓመት የሞላው መሰለኝ። መንግስት የሌለ ይመስል ነበር የሚል እና ለእኔ አሁን እንደዛ ምልህ ሰዎች ሊያንኳስሱት ወይም በጣም ላይ ጥማቸው ይችላል። በተለይ ደግሞ ይሄ እኛ ሳይንሳዊ እንትን ነው ምናምነው ብለው ለሚያስቡ ሰዎች በተለይ ደግሞ ይሄ ኋላ ቀረ ነው ባህሉም ብሎ ለሚያምን ሰው እንደዛ ለእኔ ግን የኢትዮጵያ ባህል ወግ፣ ሃይማኖት የነበሩ አዳርም የእርስ በርስ ትስስሮች ድሩ ምኑ ባይዘን ኖሮ እንደ መንግስት ድካም አሁን ባለው የመንግስት አያያዙን ኢትዮጵያ እጅግ በጣም አደገኛ ሁኔታ ውስጥ ወድቃ ነበር። ከፕሪቶሪያው የተኩስ አቁም ስምምነት በኋላ ፍጹም ቀይ ኋላ ዙር ነው መንግስት የሄደው። ያን ያደረገው የራሱ ምክንያቶች ይኖሩታል። አንደኛ በተለይ ይሄ ኢትዮጵያ የሚለውን ወይም ኢትዮጵያን በኩል አይን አይቶ አይደለም የናፈቅ ነውን የናፈቅ ነውን የግድ ከማንነት በጣም ያገር እንትን ያደረገ በጣም ርቀት ያለው ፖለቲካ እንኳን ባያራምድ አይደለም፣ ሉዓላዊ መብቶችን የግለሰብ ሉዓላዊ መብቶችን አክብሮ ግን ደግሞ ባለው ህገ መንግስት በክልሎች ማዕከል ያደረገ ወይ አማራም ኦሮሞም እያለ ቢሆን በተወሰነ ደረጃ በዛ መንገድ ይሄዳል ሲባል ከዛ በኋላ በነገርህ ላይ ፍጹም ወደ አንድ ቦታ ተሰብስቦ ነው የገባው። እንግዲህ ይሄ ምን ሊያመጣው ይችላል መሰለ? ብዙ ጊዜ በኢትዮጵያ ታሪክ ስታይ ቲንክ ይህና መክኔ ብዙም አልገፋበትም፣ ግን በጣም ባጭሩ ብቻ እንትን ላድርገው። ይሄ ከመፈንቅለ መንግስት በኋላ ከጦርነቶች በኋላ ነገስታቱና መንግስታቱ በጣም ተጠራጣሪ የሆኑና ራሳቸውን የሆነ ቦታ ላይ መደበቅ ይፈልጋሉ። ምናልባት ያም ነገር ገጥሞት የሆነ የሚል አንድ አንድ አመክንዮ ቢታይ፣ ሁለተኛው ጉዳይ ደግሞ ሪሊ ይሉን የነበረው ኢትዮጵያ ኢትዮጵያ ይሉን የነበረው ውስጣቸው የነበረውን አይደለም፣ አይደለም። ይሄ ቅቡን ነው እንትን ያደረጉን እንጂ አልነበረም ሪሊ እርሾ አልነበረም። ሶ ቀይ ኋላ ዙር ታጠፈ። ከዛ በኋላ ፍጹም ነው የተለያየ ነው፣ ፍጹም ነው የተለያየ ነው። ከዛ በኋላ እንዲሁም እኮ መንግስት ነፃ ምርጫ ወይም ነፃ ሚዲያ ወይም ምናምን በኋላ እናነሰዋለን። ይሄንንም ዴሞክራሲ እሱ ሁሉ ቅንጦት ሆነ። ግድ የለህም ወደ ጉዳይ ተመለስ። ወደ ዋናው ስራ ተመለስና የዜጎችን ወጥቶ የመግባት ዋስትና አስከብር። ለምሳሌ አማራ ክልል ላይ አማራ ክልል ላይ ያለው ከሰሜኑ ጦርነት ቀጥሎ ሰላም ሰፍኖ፣ እንዲሁም ወደ ሀገራዊ ምክክርና መሰል እውነቶች እንሄዳለን ብለን ስናስብ ምንድን ነው የሆነው? ሙሉ በሙሉ በከባድ መሳሪያና በድሮን ነው ውጊያ የተጀመረው አይደል? ጭራሽ በማታስበው ሁኔታ ኦሮሚያ ላይ ያ። ስለዚህ አሁን አንተ እንዲህ ያሉ ጉዳዮችን ይዤ እዚህ ቦታ ላይ ማህበረሰብን አናግሬ ማህበረሰብን ሞብላይዝ አርጌ በሰላማዊ መንገድ እንትኑን ይቀበላል ስትል ፍጹም ነው የተቀያየረው። ሶማሌና አፋር አይደል፣ እርስ በራሱ እንዲታኩስ ነው የተደረገው። ሶማሌም አፋርም ታስታውሳለህ በህወሀት ጦርነት ጊዜ ከመንግስት ጋር ወግኖ ተዋቅቷል። ብዙ ዋጋ ከፍሏል። በተለይ በተለይ አፋር ያሉ ማህበረሰባችን አረ ከዛ በኋላ እርስ በርሱ እንዲታኮስ ነው የተደረገው። አረ ቤኒሻንጉል ታውቀዋለህ፣ ደቡብ በጣም እንግዲህ፣ ተመልከት እኔ ብዙ ጊዜ ላለሁኝ ያ አካባቢ ከልቡ እንኳን ፍቀህ እንደ ላውጣው ብትል እንኳን ኢትዮጵያዊነትን እንትን የማታደርገው ማህበረሰብ ነው። ለራሱ የቤት ስራ ተሰጠው። ከዛ በኋላ ዞኖች ሁሉ የክልል ጥያቄ እንዲያነሱ ተደረገ አይደል? በአግባቡ ጥያቄ ያነሱትም እንኳን ሳይመለስ ኢቨን ጀሪካን ባዶ ጀሪካን ይዘው የወጡ ጉራጌ አካባቢ ታስታውሳለህ? በጥይት ወልቂጤ አካባቢ በጥይት ሁሉ እየተጠበሱ መሞት ጀመሩ አይደል? እና ማህበረሰቡ ተረጋግቶ እንዲህ ያሉ ጉዳዮችን ትልልቅ ፒክቸሮችን አይቶ ሀገርን ወደ ማዳን በተቃዋሚውን ወደ መርዳት ወይም የተቃዋሚውን ድምፅ ወደ መስማት የሚሄድበትን እድል ነው የሆነ ምክንያቶች እየተፈለጉ እነዚያ ደሊብሬት ናቸው፣ አይደለም ታስቦባቸው፣ በደንብ ተሰልቶባቸው የተደረጉ ናቸው። በአጋጣሚ የመጡ ናቸው። በጣም ብዙ ና ሰላማዊ ትግል ሰላማዊ ትግል ይባላል ና ትክክል ነው። ሰላማዊ ትግል ራሱ እንዴት ኤክሰርሳይዝ መደረግ እንዳለበት በቅጡ ሊያስገነዘቡ የሚችሉ አይነት ፓርቲዎችን አንዳንድ ጊዜ አናይም። ና ትክክል ነው። መሰረታዊ የሚባል የስትራቴጂ ና ማታጊያ ሀሳቦችን ማምጣት ያልተቻለበት ምክንያት ምንድን ነው? ትክክል ነው። አይ ቲንክ ይሄን እኔ በደንብ ቁጭ ብለን የሚመለስ ጥሩ በጣም ጥሩ ጥያቄ ይመስለኛል። ታስታው ከነበረ የዛሬ ሁለት ዓመት ገደማ ይመስለኛል ወደ ሐምሌ 23 ሐምሌ 4 ወደዚ ወደ ወለጋ አካባቢ የሞቱ የተጨፈጨፈ ወገኖቻችንን ታሰቢ አድርገን ጥቁር በመልበስና መንግስትን ቁም ይሄ በቃ ቀይ መስመር ነው የማህበረሰብ ብሎ እንዲህ ያሉ እንትኖችን ጀምረን ነበር። አሁን ትልቁ ችግር ምን መሰለህ፣ ወለጋ አካባቢ ያለውን ስትይዘው አማራ ክልል ሌላ እንትን ይፈጠራል። ታውቃለህ አማራ ክልል አሁን ኢቭን ስለ ሰላማዊ ትግል አማራ ክልል ላይ ሄደህ ለማውራት የሚያስችል የሞራልም የሁኔታም ግጥምጥሞሽ የለም፣ አይደል ኦሮሚያ ላይ ሄደህ የሰላማዊ ትግልም አጠቃላይ በዚህ ጉዳይ ላይ ለማውራት ሁኔታም አጋጣሚም የለም። የተቃዋሚ ፓርቲዎች ቢሮ በሙሉ ተዘግተዋል። ኦልሞስት ይሄ የኔ ኮንስቲትዌንሲ ነው ብሎ ስለሚያስብ በር ዘግቶ የህዝብ ጭፍጨፋ እንኳን በውል እንዲነገር የማያደርግበት ነው። ስለዚህ ስለዚህ ቁም ነገሩ ምን መሰለህ የፖለቲካል ዳይናሚክሱ እንዳለ መንግስት ላይ ያርፍ የነበረውን እዳ በሙሉ እያራገፈ ህዝብ ላይ ነው ይሄ እንደዚህ እንደ ሚሳኤል መከላከያ እያነሳ ነው የሚያራግፈው። ስለዚህ ማህበረሰብ በዛ ጦስ ውስጥ ሆኖ አማራ ክልል አይ እኔን ስማኝና ሰልፍ ውጣ፣ ወይም ኦሮሚያ ላይ እኔን ስማኝና ሰልፍ ውጣ። አዲስ አበባ ታየዋለህ አይደል? ምሳሌ አዲስ አበባ ላይ እዚህ የለውጡ ለውጥ የሚባለው መጀመሪያ አካባቢ ላይ ተደርጎ የማይታወቅ ነገር ነው አይደለም። ባለሞ ተኳሽ ሁሉ ተኝቶ ሲለቅም የነበረውን አፋፍሶ እንዳለ ከዛ በኋላ አይ ቲንክ ከሁለት ሺህ 97 ዓ ም ምርጫ ቀጥሎ እጅግ ስነ ልቦናን የሰበረ እንትን ነው የተደረገው አይደል። ስለዚህ የመንግስት ቅርጽ የመንግስት ሁኔታ ያንን የማይጋብዝ ሲሆን፣ በጣም ወደ ማህበረሰብም ቀርበህ ለመነጋገር የማያስችሉ ሁኔቶች ይፈጠራሉ የሚለው እንግዲህ ለእኔ መፍትሄውም መሰለ። አሁን እንደው ላነሳ ነው ነገር፣ የመጀመሪያው ነገር በተለይ የተጀመሩ ጦርነቶች መቆም አለባቸው። የመጀመሪያውና ቀዳሚው ጉዳይ ማለቴ ነው። በኋላም እንጠቀልለዋለን በዚህ መጀመሪያው ተኩስ አቁም ነው አይደል? ሁለተኛው ወደ ድርድር መሄድ አለባቸው። ወደ ድርድር የሚሄደው አንድ ሰዎች በጣም እንትን እንዳያደርጉት ምፈራውን መሰለ ተኩስ አቁምን ጨክኖ የሚያውጀው መንግስት ነው መጀመሪያ አይደል? እና አይ የለም፣ የሰላም እንትን እየተነገረ አይደለም ወይ ይላል። አይደለም ለእኔ፣ ያ የሰላም እንትን ተማረኩልኝ ነው አይደል? በሽማግሌ እንትን አድርጎና በነገራችን ላይ የሰላም ካውንስል የሚባለውን እንኳን በዘላቂነት እንኳን ሊያስቀጥለው አልቻለም፣ መንግስት አይደል። በጣም ታጭናለ በሰላም ካውንስል የሚባለው በጣም ያልታደለ ካውንስል ነው። በዛኛውም በተዋጊ ወገን፣ በዚህኛውም ወገን ተጠልቶ የትም ሳይደርስ እንትን ያደረገ ነው። ግን አንዳንድ እውነቶችን ነግሮናል አክቹዋሊ አይደል። ስለዚህ መጀመሪያ ተኩስ አቁም፣ ከዛ ድርድር ድርድሩ ይገባኛል። ለምሳሌ አሁን በሽማግሌ እንደዚህ ይህ ቢዮንድ በቃ ከዛ በላይ ነው አሁን ሰማንያ አምስት ፐርሰንትና ሰማንያ ፐርሰንት በላይ የአማራ ክልልን ቦታ አተህ አይ በሽምግልና ኑና ከዚህ በኋላ መሳሪያችሁን ጣሉ የምትልበት አውድ ለእኔ አይታየኝም። በዛም መንገድ ጥያቄዎች ይፈታሉ ብዬ አናምንም። ስለዚህ በአንድ ገለልተኛ ሀገር፣ አፍሪካዊ ሀገር ድርድር ተደርጎ እነዚህ ይሄ ጦርነት መፍጠ ሁለተኛው ነገር ለእኔ ምን መሰለህ አሁን ብንወነጅለውም ብንከሰውም ዞሮ ዞሮ አንድ አካል አለ ምኒልክ ቤተ መንግስት አይደል እና፣ ስትራክቸር አለው። ስለዚህ ደቤስት ወይ ለራሳቸውም ጭምር ማለቴ ነው የቀሬ የቀሬ የስልጣን ዘመናቸውን ጨምሮ፣ በአጠቃላይ እንደ ሀገር እንደ ማህበረሰብ፣ እኔ እንደዚህ ጊዜ ወጣት በሀገሩ ተስፋ ቆርጦ ያውቃል ብዬ አላምንም። አይደል የማልጠብቃቸው ሰዎች ናቸው። በዚህ ሁኔታ መቀጠል እና እንዲያውም ናግ ያደረጉሃል፣ ምን ትሰራለህ አሁን እንግዲህ ሰሞኑን እዚህ ታይላንድ እና ታይዋን ምናምን አካባቢ የሚሄዱ ወጣቶችን እንሰምታለን። እስካሁን በባህር ወደዚህ ወደ አረብ ሀገራቱና ምናምን ነበር አይደል፣ እሱ ደግሞ በጣም እዛ ያለው ጭካኔ ሲበዛ አሁን ደግሞ እየተቀየረ ነው። ታይላንድ እንደ ባሪያ ነው የሚሸጧቸው። ሰው እንደ ባሪያ ነው የሚሸጠው። ይህን እንግዲህ በቅርብ ጊዜ እነ መሰረት ሚዲያ ያወጡትን ሁሉ አይተናል፣ አሻመምን ጨምሮ ማለቴ ነው እና ይህ ነው ትውልድ ተስፋ ከቆረጠ ተመልከት፣ ዘጠና ምናምን ፐርሰንት ወጣት ዩኒቨርሲቲ ጆይን የሚያደርግ ከልክልኸው አይደል መሰላሉን አንስተህበት ሊወጣ ሲል አንተ ጣሪያው ላይ ከወጣ በኋላ መሰላሉን አንስተህበት አይደል ሀገሩ ላይ ደግሞ ፌርሊ ከናሽናል ኬኩ የሚቆረሰውን እኩል ማግኘት ሳይችል ሲቀር ሲጀመር ናሽናል ኬኩም ሲጣፋ አረ ሁለተኛ ደግሞ ያለችው የጋገርካትንም ኬክ እንኳን እኩል ሳታከፋፈለው ስትቀርና አረ ምንድን ነው አኝ ካኝ ከወደ ዘመድ ውሃጥ እየሆነ በሚሆንበት እና ፖለቲካሊ አፌሌቲድ የሆነ ወይም ፖለቲካል አሶሴሽን ያለው ሰው ብቻ ተጠቃሚ እየሆነ ሲሄድ አይደል? የሆኑ ሰዎች እኮ ህንፃ እየሰሩ ነው። የሆኑ ሰዎች እኮ ሀብታም እየሆኑ ነው፣ ከመሬት ተነስተው እንደ እንጉዳይ እየበቀሉ ሀብታም እየሆኑ ነው አይደል? አብዛኛው ግን ስታየው ደግሞ ወጣቱ እና ሀገሬው ለረሃብ እየተጋለጠ ነው። ለረሃብ የተጋለጠው መስራት የማይችለው አይደለም፣ ዲግሪ ማስተርስና ፒኤችዲ ያለው ዜጋ ነው አይደል? ስለዚህ ይሄ ወደ ምን ያመጣህል መሰለ ሀገሩ ወደድንም ጠላንም ቁጭ ብሎ መነጋገሪያው ጊዜ ረፍዷል ይመስለኛል። ረፍዷል በጣም ግን አሁንም አላልም አንድ አይነት ቻይነ ተአምር ደግሞ እንትን አድርገን ቁጭ ብሎ መነጋገር ደግሞ ተገቢ መስሎ ይሰማኛል። ይህንን ካልን ዘንዳ ምንድነው ኃላፊነታችን መሆን ያለበት ብለህ ታስባለህ? እንደ እንደ ፓርቲም እንደምንም ምልህ ይገባኛል። ሰላማዊ የትግል ስልት የሚባለው ወይም ደግሞ ይሄ ህዝባዊ እንቢተኝነት በሚባለው የፖለቲካ መሳሪያ ለውጥ ይመጣል ተብሎ የሚታሰብ አይነት ነው ብሎ ያምናል እናት ፓርቲ በመግለጫዎቹ ምናምን ስለምናየው ማለት ነው። ግን እሱስ በትክክል ኤክሰርሳይስ ተደርጓል? እንግዲህ አሁን ሁለት ነገር ነው እዚህ ላይ ማየት ያለብን የሚመስለኝ አንዱ የሰላማዊ የፖለቲካ ትግል ጨርሶ ጠፍቷል ወይ ጨርሶ አልቋል ወይ የሚለው እንደዛ እንዲባል የሚያስችሉ ፓራሜትሮችን እያየን አደለ። ትክክል ነው እኮ አንዱ አንዱን እሱን እኔ አይደል። ሁለተኛ ነገር በራሱ ውስጥ ደግሞ እዚሁ ላይ ሆኖ እያነከሰን ቢሆን መጠቀም የምንችላቸው ደግሞ ሩሞች አሉ ወይ የሚለው እሱ ነው አይደል። ለምሳሌ አሁን የኔ ፓርቲ እያረገ ያለው የመንግስት ስህተቶች ብለን የምናስባቸውን ኢቭን ዘገባ እስኪመስል ድረስ አይደል በሳምንት አንድ ጊዜ በሳምንት ሁለት ጊዜ መግለጫዎችን እናወጣለን፣ ጠንካራ መግለጫዎችን እናወጣለን። እስካሁን ድረስ ያስተባበሉት መግለጫ የለም። እንግዲህ የታዘብከው ያለምን ሆነ አሁን ለኔ የሚገባኝ ነገር ምን መሰለህ፣ መንግስት ጥፋቱ በዝቷል። እኔ ዋናው ጉዳይ ግን ምን መሰለህ፣ እዚህ ውስጥ ማህበረሰብ ወይ እንትን አናድርገው ህዝብ አምባገነኖችን ተሸክሞ አይደል አምባገነን ሲያረግ አይተናል አይደል ይህ እንግዲህ በመታለል ሊሆን ይችላል በመታገስ ሊሆን ይችላል አይደል እንደዛ ሲያረግ አይተናል አምባገነኖችን ደግሞ በቃችሁ ብሎ ቆንጥጦ ከትከሻው ላይ ደግሞ ሲያራግፍ ሲጥላቸውም ደግሞ አይተናል መንግስት ከልኩ ከቀይ መስመሩ አልፏል ስለዚህ ይሄንን ተውበል አስቁመው እያለን ነው እንግዲህ አሁን ምን መሰለህ እዚህ ውስጥ ኦኬ ይሄ ሁሉ ተጠራቅሞ ሲሄድ ላነሳ የፈለግኩት አንዱ ነጥብ ተጠራቅሙ ሲሄድ የህዝብን ቁጣ ይቀሰቅሳል አንድ ቦታ ላይ ይቀሰቅሳል እርግጠኛ ሁኝ የምነግርህ ነገር ይሄ ሀፕን ያደርጋል ሩቅ ነው ቅርብ ነው አላውቅም አላውቅም አይደል አማራ ክልል ለምንድን ነው መሳሪያ አንስቶ የሚዋጋው እኔ እኔ እንዳልኩ አሁን ብዙ ጊዜ ሰዎች እንትን ሲያደረጉ ሰማለሁ የፋኖ ትግል ኦኬ ስም ከተሰጠው ለአማራ እንትን ካደረገ አማራ ነፍጥ አንስቶ እየተዋጋ ነው አይደል በደል በዛበት እንግዲህ ላለፉት ስንት ዓመታት ሶ ይሄ አንድ ቦታ ብቻ እንደሚቆም እርግጠኛ መሆን አንችልም። እና የለም በዚህ ዘመን መሳሪያ አንስቶ መዋጋት እንትን ነው ምናምን ሊልህ ይችላል አይደል ግን ደግሞ በሰልፍ ሲናገር ነበር። ይሄ ለአንድ ቦታ የሚቀር አይደለም። ዛሬ ትክክል ነው ስጋት ፍርሃት፣ ወይ ደግሞ አያዋጣም ብለህ ልታስብ ትችላለህ። አንድ ቦታ ላይ ግን ይሄ ሀብ ነው ያደርግም። ይሄ አንድ ቦታ ላይ አይቆምም፣ ይቀጥላል ነው የምልህ። ሰራተኛው በዚህ መንገድ እየተራበ ደሞዝ ጨመርኩልህ ብለህ 500 ብር ያውም ደግሞ ከዛ እየቆራረጥክበት ሊሆን አይችልም። ይህ አንድ ቦታ ይፈነዳል፣ እርግጠኛው ነኝ። ነገር በዘመነ ኃይለ ማርያም በነገርህ ላይ አሁን ካለውም የጸጥታ ኃይል በብዙ ጥፍ የሆነ አቅም የነበረው ኃይል ነበር። የዘመነ ኃይለ ማርያም የትፔሌፍ አጋዚ ኮማንዶን ጨምረ በጣም እስከ አፍንጫው የታጠቀ ልዩ ኃይል የነበረበት ጊዜ ነበር አይደል? ህዝብ ግን አንድ አንድ እንትን ልንገርህ ወልዲያ ላይ መርሳ ይመስለኛል እጅግ በጣም ሰው የሚበድል ዳኛ ነበር። በጣም በጣም ሰው የሚበድል በሰዎች ህይወት ላይ እየተጫወተ ዳኛ ነው። እንግዲህ ቬሪፋይ እናደርገዋለን ለጊዜ እና በዚህ በ2010 አካባቢ 2009 መጨረሻ 2010 አካባቢ ያው ለውጥ የሚባለው እንትን ሲመጣ አካባቢ ማለት ነው እና ሰዎች ወደ ቤቱ ሄዱ ይዘው ለፍርድ ለማቅረብ ሽጉጥ መተኮስ ጀመረ። ያው ራሱን እንትን ለማድረግ ማለት ነው። እና ሰው ገደለ፣ ብዙ ሰዎችን ገደለ። ግን ከነሽጉጡ ነው የያዙት አይደል። ማህበረሰብ ሲቆጣ እስከዚህ ድረስ። የፈለግከውን አይነት መሽንገን፣ የፈለግከውን አይነት የድሮን እንትን ብትተኩስ እና ብታረግ ማህበረሰብ ከተቆጣ አትበልሰውም።